ክቡራትና ክቡራን ከሁሉ አስቀድሜ ሀገራዊ የብልጽግና ጉዞ የተቃና ለማድረግ በሰጣን በፈጣንና አስተማማኝ የለውጥ ባቡር በማሳፈር ወረዳዊ ልማታችን እውን መሆን እንዲችል እየገሰገሰ ባለንበት ወቅት ለሕዝባችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ተጠቃሚነት ፋይዳ ያላቸው የፕሮጀክት ስራዎችን ገንብተን በመጨረስና ለምረቃ በማብቃት እንዲሁም አዳዲስ የፕሮጀክት ግንባታዎችን ለማስጀመር በምናካሄደው መርሃ ግብር በመገኘታችሁ የተሰማኝን ልባዊ ደስታ በራሴና በወረዳው ሕዝብ ስም እየገለጽ፣ እንኳን እንደና መጣችሁ ሀበይ በጣም ያምጣኝ ማለት ፈልጋለሁ። እንደ ለሀገር የተጀመረ ሁሉ አቀፍ የልማት የእድገት እንቅስቃሴ ውጤታማ መሆን የሚችለው ምላት ህዝቡን ያሳተፈ የልማት እንቅስቃሴ ማድረግ ሲቻል መሆኑ የተገነዘበው የሀገራችን መንግስት ለዘርፈ ብዙ ተግባራዊነት ውጤታማ የሚረዱ የአሰራር ስልቶችን በመንደፍ በውጤታማነት ለመስራት ሰፊ ስራ እየሰራ ይገኛል። ክቡራትና ክቡራት ባለፉት የለውጥ አመታት እንደ ሀገር የተነደፈ ፖሊሲዎችና ስትራቴጂዎች ተጨባጭ ለውጥ ማምጣት እንዲችሉ እንደ ወረዳ ልዩ ትኩረት በመስጠት ለተግባራዊነት ውጤታማነት የሚረዱ እቅዶችን በማቀድ ልማት ወዳድ የሆነውን የወረዳችን ህዝብ ከጎናችን በማሰለፍ በሰራናቸው የልማትና የመልካም አስተዳደር ስራዎች በየደረጃው የሚገኙ የማህበረሰባችን ክፍሎች ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነት እንዲረጋገጥ በማስቻል ወረዳዊ የብልጽግና ጉዟችን በጽኑ መሰረት የተገነባ እንዲሆን እያስቻለን እንገኛለን። ሁለንተናዊ ብልጽግናን ያረጋገጠ ማህበረሰብ መፍጠር የሚቻለው ወረዳዊ የልማት እቅሞችንና በአካባቢያችን ያሉ ምቹ ሁኔታዎችን በወል ተገንዝቦ ራስን ከተረጂነት አስተሳሰብ ለማላቀቅ የሚያስችሉ ሁሉ አቀፍ የልማት ስራዎችን በመስራት ሲሆን፣ ባለፉት ጊዜያቶች የወረዳችን ህብረተሰብ በማስተባበር በሰራናቸው ስራዎች የተገነዘብን የተመዘገበው ውጤት የአይቻልም መንፈስ ወይም የአይቻልም አስተሳሰብን በመስበር ወይም ከመቀየር ባለፈ ለላቀ ውጤትና ለውጥ እድገት መትጋት የዜጎችን የኑሮ ውድነትን በተጨባጭ መቀየር የሚቻል መሆኑን በወል እንድንረዳ በቂ ልምድ ያገኝልበት መሆኑ የሚታወቅ ነው። በዚህም መሰረት ባለፉት ዓመታት የተገኙ ልምዶችን ወደ እድል ለመቀየር በተሰራው ስራ መላው የወረዳችን ህዝብ አስተባብረን ከመንግስት ጎን ማሰለፍ መሰለፍ እንዲችልና የማህበረሰባችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚነትን ማረጋገጥ የሚያስችሉ የፕሮጀክት ግንባታ ስራዎችን በብቃት ገንብተን መጨረስ እንድንችል ትልቅ አቅም እየፈጠረ ሲሆን ይህም ወረዳዊ የልማትና የመልካም መስተዳደር ስራዎችን ወደ ላቀ ከፍታ በማሸጋገር ረገድ የሚያበረክተው አስተዋጽኦ እጅግ የጎላ ነው። ለአንድ ሀገር ቀጣይነት ተከታታይነት ያለው እድገት መመዝገብ የተማረ የተማረና የሰለጠነ የሰው ኃይል መኖር የማይተካ ሚና ያለው መሆኑን ነው። ለዚህም ደግሞ ከታች ጀምሮ ህፃናትን በመልካም ስነምግባርና እና ሀገር ወዳድ መንፈስ እንዲሁም እውቀትና ክህሎት የበቁ ለሀገር የሚጠቅሙ በሚጠቅሙ መልኩ ኮትኩቶ ለፍሬ ማብጣት የዚህ ትውልድና የመንግስት ኃላፊነት ነው። ይህንን ታሳቢ በማድረግ የወረዳው መንግስት በተለይም በትምህርት ስርዓቱ ያሉብንን ስብራቶችን የሚጠግኑ እንዲሁም በተማሪዎቹ ውጤት መሻሻል ስር ነቀል ለውጥ የሚያመጡ የተለያዩ ተግባራትን ስናከናውን ቆይተናል። ክቡራትና ክቡራን፣ እየተገባደደ ባለው አመት በዛሬው ዕለት ለምረቃ የበቁ ለነገ ሀገር ተረካቢ ህጻናት መዋያ የሚሆኑ ቅድም አንደኛ ትምህርት ቤቶች በህብረተሰብና በመንግስት የጋራ ትብብር መገንባት ይችላናል። እነኚህ ትምህርት ቤቶች በቀጣይ የትምህርት ዘመን ለበርካታ የቅድም አንደኛ ትምህርት እድል ያላገኙ ህጻናት ከፊደል ጋር በማገናኘት ለመደበኛ ትምህርት ብቁና ተወዳዳሪ ሆነው እንዲሰናዱ በማድረግ የትምህርት ውጤት ማሻሻል የተቀመጡ ግቦችን ለማሳካት የራሳቸው ድርሻ እንደሚያበረክቱ ሙሉ እምነት አለ። በሌላ በኩል በየደረጃው እየተሰሩ የሚገኙ ልማታዊ ተግባራት በተገቢው የአሰራር ስርዓት የተከተለና የተደራጀ የማረጃ አያያዝ ስርዓትን የተደገፈ መሆኑን እንዲቻል እንደ ወረዳ በተካሄደው የአንድ እንጨት አንድ ፕሮጀክት መርሃ ግብር የመንግስት ሰራተኞችንና የአርሶ አደሮቻችንን የብልጽግና ፓርቲ የህብረት ቢሮዎችን ግንባታዎች በሁሉም ቀበሌዎቻችን ስገንብተን በዛሬ ዕለትም አስማርቀናል። በተጨማሪም ከለውጡ በኋላ ለገጠሩ ማህበረሰብ የንጹህ መጠጥ ውሃ ተደራሽነት ለማረጋገጥ በተሰሩ ስራዎች የተለያዩ ቀበሌዎች ላይ የነበሩ የንጹህ መጠጥ ውሃ ችግሮችን መቅረፍም ችለናል። ከዚህ ጋር በተያዘ በተያዘው በጀተመት በጀኔተር ሲሰሩ የነበሩና በማብራት ችግር በጀኔተር በነዳጅ በናፍታ እጦት ሲሰቃዩ የነበሩ የውሃ ተቋማትን ዜሮ ሁለት ከሚመለከተው ባለድርሻ አካላት ጋር የተለያዩ ጣውረዶችን በማድረግ ለውሃ ተቋማቱ ገቢ ሆኖ አገልግሎት እንዲሰጡ አድርገናል። ክቡራት እና ክቡራት የተያዘው የብልጽግና ጉዞ ከግብ ለማድረስ የከተሞች ልማት በማፍጠን የህብረተሰቡን ማህበራዊ፣ ኢኮኖሚያዊ ተጠቃሚነት ማረጋገጥ የግድ የሚለን እንደሆነ ይታወቃል። በወረዳችንም የከተማውን ህብረተሰብ ተጠቃሚ የሚያደርጉ የተለያዩ የልማት የመልካም አስተዳደር ስራዎችን እየሰራን ቆይተናል። በተለይ የረግድና ማዞሪያ ከተማ የረጅም ጊዜ የመሰረት ልማት ጥያቄዎችን ለመፍታት ከተማዋን ለነዋሪዎቿ ምቹና ማራኪ እንዲሁም ተስማሚ ለማድረግ በመንግስትና በከተማው ማህበረሰብ በማነቃነቅ የችግሬ ወንዝ የድልድይ ግንባታ ስራ የመናኸሪያ ግንባታ የውስጥ ለውስጥ መንገድ ከፈታና ጠረጋ እንዲሁም የተለያዩ የአካፋይ መንገዶችን የቅድመ መደበኛ ትምህርት ግንባታና ሌሎች ፕሮጀክቶችንም አጠናቅቀን እነሆ ዛሬ ለምረቃ አብቅተናል። ተጨማሪም ለሬግዲና ማዞሪያ እና ለገተም ጉርቤ የጤና ጣቢያ ከ15 ሚሊዮን ብር በላይ ወጪ በማድረግ የሲቢሲ እና የአልትራሳውንድ ማሽን ግዢ በመፈጸም ማህበረሰቡ በቅርብ ርቀት ጤናው የተጠበቀ እንዲሆን አገልግሎቱን እንዲያገኝ አድርገናል። ለዘመናት በወረዳው የወራቤ ስንብጣ ቀበሌ አርሶ አደሮች ከቤት ንብረታቸው ሲፈናቀሉ በማሳቸው አልምተው እንዳይጠቀሙ ሲያደርግ የነበረ የጎርፍ መቀልበሻ ስራ በወረዳው ማህበረሰብ በማስተባበር እንዲሁም ከአጎራባች ዞን እና ከወራድጎ ወረዳ ጋር በመቀናጀት ከ35 ኪሎሜትር በላይ 36 ሚሊዮን ብር በላይ ወጪ በማድረግ አገልግሎት እንዲያገኝ ማህበረሰቡ ተረጋግቶ ልማቱን እንዲያለማ አድርገናል። ክቡራትና ክቡራን መንገድ መሰረተ ልማት ጋር በተያያዘ በተለይ እንግዶቻችን ከመጀመሪያ ቀበሌ ጀምሮ ስንንቀሳቀስባቸው የነበሩ የገጠር የውስጥ ለውስጥ መንገዶችን በዘንድሮ ዓመት የተለያዩ ወጪዎችን በማውጣት ማሽነሪዎችን በመጠቀም እንዲሁም ሴሌክቲቭ ማቴሪያልን በመጠቀም ለማህበረሰቡ አገልግሎት እንዲሰጡ አድርገናል። የተለያዩ ባለሀብቶችን በማስተባበር በመንዞ ሰያቶ እና በጃታ ቀበሌ የተለያዩ ጎርፍ ሲያጠቃው የነበረ የመንገድ ችግርን የፎርድ ስራንም ጭምር ሰርተናል። እነዚህ ከብዙ በጥቂቱ ለመግለጽ እና እናንተን ላለማትከም ካልሆነ በስተቀር ዘርዝረን ማንጨርሳቸው፣ ህዝቡን ሲያማርሩ የነበሩ የመልካም አስተዳደር ችግሮችን በዘንድሮ በጀት ዓመት ሰርተን አጠናቀናል።